ለእኔ ጥያቄ ምን መሰለ፣ ቀሲስ መጽሐፍ ቅዱስ ብናወረሻል ናወረስሁን። ግን ይቅርታ ብትልም ባትልም፣ አይ የት መሮጥ እንዴ? አሁን መሮጥ አይቻልም። ጀምረዋል። ቀሲስ ዲበኩሉ አንት ቀዳዳ፣ አንት ውሸታም ትበጠረቀዋለህ እያሉ ሲሳደቡ ነበር፣ አልነበረም? አሁን የግለሰብ ጦርነት ምንም አይሰራም እያልኩ ነው እኮ። አይደለም ቀሲ ሲቀርናመጣው ለምን መሰለህ? ቤተክርስቲያን ከእናንተ ሞገር ይሳደባሉ ነው የቤተክርስቲያን አባቶች ተብለው ሙሉ ጴንጤን ግለሰብን ና አሁን ለምሳሌ እንትና ቢሳደብ ራሱ ማንን ነው? ግለሰብን ነው ማ የተሳደበው። ወንጌል ኤርሚያስ የተሳደበው ግለሰብን ግለሰብ ነው። ማንን? ቀሲስ ዲበኩሉ የሚባለው ስለሰደበው ዋሽታል ብሎ ቀዳዳ ብሎ ሲሰድበው የመለሰው ግለሰቡ ነው፣ እንዳለ የኦርቶዶክስ አባት የተባሉት በሙሉ ግን ሃይማኖቱ ሆዳ፣ መሀይም፣ የቆሻሻ ጥርቅም፣ ጣዖት አምልኮ እያሉ ነው የተሳደቡት። የኦርቶዶክስ አባቶች ማንን? ጣዖት አምልኮ ጨራሽኛ ነው እንደው ጣዖት አምልኮ ይዘ አሁን ሁ ምና ለምሳሌ ይኸው አሳያለ አዳምጥኛ፣ አሁን ያንተና የነዚህ ሰዎች አንድ አይደለም። አንተ ግለሰብ ማታገረቸ ምን አርጉ። በጣም ጥሩ በጣም ጥሩ። ምን አለ መሰለ የአንተ ቤት ሲንኳኳ ይነካል የኔ ቤት የሚል መጽሐፍ አለ። እኔ ማቀው፣ ለምን ስም ጠቀስክ? በጣም ጥሩ፣ የጠቀስኩት ባልጠቅስማ፣ ምን ዋጋ አለው? ለአፈር መስኮት የለውም። ስም ስለጠቀስኩ ነው። ስም እኔንማ፣ ስም ዮኒ ማኛ ቤት እየሄዳችሁ ፓስተር ቆለጦ እያላችሁ ቤት ኖ አሁን እኮ የአንተ የሚለየው አንተ ስፔሲፊክ አድርገህ ስም ጠቅሰህ እኮ ነው የተናገርከው እነሱ ስም አልጠቀሱማ ይሄ ልጅ እውነትም ስም አልጠቀሱማ እነሱ እና ስማ ስማ እንዴ አንተ ቤት ሄጄ ደምረው ቤት ሄጄ ይቅርታ ለመሳደብ አይደል ደምረው ቤት እዬ እየሄዳችሁ ጠጆ ብላችሁ ጻፉ ብል፣ ምን ማለት ነው? ምን ጠጆ ነው? ማን ነው ያልተጠቀሰማ? ደምረው ጠጆ ካለ ግን እኔን የጠቀሰው አንተ ቤት የመጣ ሰው አንኳኩቶ፣ ቆይ አንተ ቤት ጠጆ እያለ ቢገባ፣ ስምን እስካልጠራ ችግር የለው። ጠጆ የእኔ ስም አይደለማ፣ የእኔ ስም አይደለም።

ይሄ ክርስቲያን ካለ ለስልብ ራሱን አዘጋጅቶ ከመጣ እኔ አሁን እኔ ጠጆ ቤት እኔው ብዬ አላስብም። እኔ ክርስቲያን ስለሆን ቆሰደም። አንተ ግን ስም ለምን ጠቀስክ? ሊትራሊ የሰውዬውን አበበ ብለህ እኮ የጠቀስከው አበበ ለምን ጠቀስክ? አበበ ነዋ። ለምን መሰለህ? ቆይ ቆይ ጠየከኝ፣ እኔ ነው የምመልሰው። አረ ከጠየከኝ ዝም ማለት አለብኝ ወይስ ልመለስ? ምን መሰለህ? ይሄን ነገር አስተው በኋላ እንዳታለቅሱ ብለህ ዋርኒንግ ከሰጠ ምን ማለት ነው? እኔያውም አንተስ፣ አንድ ሰው ጦርነት ከጀመረ በኋላ ከላይ ስለያዝኩኝ በክላሽ ታገለኝ አይደለም፣ ል ድሮኔን ነው ምልቅብህ። ዳሳውዝ ገር ከተጣላን ለአንተ ማስብልህ አንዳች ነገር የለም። ጠላቴ ነ ድሮንን አምጥቼ እበትናል። እኔ ተው ቆይ ስማ፣ አልጨረስኩም። ተው አትድረስብኝ። እኔ እንደዚህ አይነት ስድቦች በኋላ ያስቆጫቸዋል። ተው ብዬ ነገርኩ። ተው ተው ስል ምን ታመጣለ ብለ፣ በፈለግከው መንገድ ሄደ። አስር ሺህ ሰዎችም አምስት ሺህ ሰዎችም እያስመጣ መሳደብ ጀመርክ። እኔ አንድ ነኝ። አንድ ለብቻ የሚከሰክስ ነገር ይዤ ብመጣው ደምንባ የሚያስለቅስ ነገር ይዤ ብመጣው፣ አንድ አጅሰ ምን ያህል እንደሚያም፣ ምን ያህል ፔን እንዳለው፣ ምን ያህል ደምንባ እንደምታለቅስ አድርጌ መጣው። ይሄ ቃት ይባላል። ቴንኪው አሁን እኔ ልንገርህ፣ አሁን ግልጽ አድርጌ ልንገርህ። አንተ ጴንጤ ሆንከው ለመሳደብ ነው እንዲልካ እንዳልሆነ የምታውቀው። ተው አልኩኝ እኮ እና ተው ብለህ በዛው ፓስተር የለም እንዴ? አንተ መጋቢ የለም እንዴ? አታማክርም እንዴ? ምን ላድርግ ብለህ አታማክርም እንዴ? የሚያስተምር የለም እንዴ? አይ እነሱማ ማንም ቢሆን ዝም ብለው ስለ ብለዋል። እነሱ በፍጹም አይሉ። ለምን ትሳደባለህ? ለምን ትሳደባለህ? ስለዚህ አልተለወጥክም። እኔ አለወጠም፣ ሃይማኖቱ አለወጠም። ሰው አንተ ስላልክ ሳይሆን እየታየ ነው። አለወጠም አሁን አንተ ለወጠ። ጠጅን ስትለጋ አለ እንደ አንተ አንተ ቪዲዮ እኔ አንተ ቪዲዮ አምጣ እና አንድ ደቂቃ እንደዚህ። አሁን ይሄ ቪዲዮ ነው አይደለም ይሄ ቪዲዮ ነው። እንደዚህ እያንቀሳቀስኩ እንደዚህ የጠጣሁበትን ቪዲዮ አምጣ። ፎቶ አላልኩም። እየሰማኝ እንደዚህ የሚንቀሳቀሱ አምጣ ቪዲዮ እንደዚህ እየተንቀሳቀሰ ጠጅ መጠጣቴን አምጣ። እንደዚህ እየተንቀሳቀሰ ሳስቀዳ የሚያሳይ ቪዲዮ ነው ያልኩ፣ ፎቶ እንዳታመጣ። እንዲህ ብዬ ፎቶ እንዳታመጣ፣ አታረጋጋ። እኔም ጋር አለ፣ ይኸው፣ አታመጣም ነው ያለው ቤተሰብ። እኔ እየፈለግኩት ነው፣ እናንተም ካላችሁ ላኩልኝ፣ አደራ አለ እዚህ ጋር ጌታን አለ። ብዙ ቪዲዮ ሴቭ ስላረግኩኝ ላሳየ ላሳየ ስመኝ ስመኝ እንደዚህ እንደዚህ ስታረገው በቃ ሌላ አሁን ማን የቀዳልኝ አሁን ያነሳት ሙሉ ቪዲዮ አለቅ የለክም እሺ የለህም አልካረል አለ። ላኩልኛ አምጣ። ከጠረጴዛ ላይ ሳነሳ ከጠረጴዛ ጀምሮ ሳነሳ ያለ አምጣ አፍ ላይ ያለውን ነው ማመጣል። ጀምሮ ስትለው ጀምሮ አንተ አልጠጣም ብለህ መጽሐፍ ቅዱስ ይዘት መላለ እንደ ጀምሮ እንደዚህ ማለት ነው እንደዚህ አሳይ። ሰው ምን ምን ለቀመስኩት ነገር ጠጃም ትለኛለህ። ጂሰስ ክራይስት እ አምጣ ማስረጃ የለም። ከጠረጴዛ ጀምሮ ያለውን ማስረጃ አምጣ፣ የለም። እያነሰው ሳስቀዳ እያነሰው ሳስቀዳ ምናምን እያስኩ ስጫወት አምጣ፣ የለም። ሳስቀዳ የለም። እንደዚህ ሳስቀዳ የለም። ፉከራ ሁልጊዜ። አንተ አምጣ አምጣ፣ ጌታ ፉከራ ሁልጊዜ። እኔ ባለው እንጂ በሌለ ነገር አልናገርም። አምጣ ማስረጃ እስከዚያ ሌሎች ካላችሁ ምልክት አድርጉልኝ ያላችሁ ሰዎች ከጠረጴዛ ጀምሮ ነው ያወራው እንዳእንዲህ ስለጋ ብለሀል እንዲህ ማያኔ እኮ እንዲህ እኮ የረጋት እኮ ትጎነጭ እንዲህ መቅመስ ነው የለም ምንም ችግር የለም፣ ቆይ ቆይ ቆይ፣ ይኸውልህ ሌላ ቦታ እንኳን ሳልሄድ እኔ ሳይኮሎጂ ስለ ሶሻል ሚዲያን ስለማውቀው

አንተ የሰደብካቸውን አባቶች ንግር። ታጠይቃለህ? አልጠይቅህም አልጠይቅህም። እየሰማይም ምን ነው? ለማንኛውም ጨብሶ ደግሞ አንድ ግልጽ ነገር አለ። አንድ ግልጽ ነገር ንገር። ለአንተ ለአንተ ንገር፣ ሰላምን አታህል። ይኸውልህ ሰላም ርቋል፣ ሰላም አታህል። ብቸኝነት እየተሰማ ነው፣ ሰው የለም እያልክ ነው ስለዚህ ይቅርብ። አሁን ካለበት ነገር ውጣና እቺ ቅድስ ተዋሉ እንደገና በቄዳ ተመለስ እንደገና። ምንም አያዋጣም። ሰው የለኝም፣ ደሞም ሰው ርቋል። ሰው ርቋል። የእውነት ምን ሊሆኒ ሰው ርቋል። እንደ በፊቱ ተጽዕኖ ፈጣሪ አይደለም፣ ቀንሳል። ኦርቶዶክስ የነበረ ተጽዕኖ ፈጣሪ የለም። እኔ ምን ችግር የለኝ፣ ችግር የለብኝ ነው የሚለው

በትምህርት እንምጣ። አምናህን አላመንክም። እኔ የነበርኩት እኮ እኔ ነኝ። እስክታምን ድረስ እናገር የነበርኩት እኔ ነኝ። ስማኝ የነበርኩት እኔ ነኝ። የነበርኩት እኔ ነኝ ስትከራከር አንተ

አምጣ በማስረጃ አምጣ። እንደዛ አድርገው ያወጡብህ ልክ ነው፣ በማስረጃ አምጣ። ኖ ኖ ኖ ያወጡብህ፣ አዶን ኬር በማስረጃ ይዘ፣ ልክ ነው እሱ ልክ ነው። ኖ ይሄ ይሄ እኮ አንተ ነህ። ኖ ኖ ኖ አንተ ላይ ቪዲዮ ያወጡት እራስህ። በማስረጃ ምንም፣ ብቻ አምጣ። በማስረጃ ዮኒ ማኛ ሲያደርግ አምጣ

አይታሁ? አሳይተዋል የለን። እንደነ ዳልቻ አላሳዩም ጌታ። እነ ዳልቻ እነ ጆከር አሳይቶ እሱንማ ስማ አሳዩና ደበቁ ስላሉ ስለሚያውቁ

ኢየሱስ ለምን ነው የወይን ጠጅ ምልክት? ስለ አንተ ነው የጠየኩት። ለምን አምጣ ካለ ፎቶ ወደ እግዚአብሔር ቀን ሂጅ። አልሄድም። ምን ፈለግ? የፈለግኩት ምንድን ነው ያልከኝ? ቃል በቃል እዚህ ጋር የለም። ከፎቶ ውጭ ቪዲዮ አታመጣም አልከኝ። ሳክብኝ የለም። የሌለውን ነው ማኛው የሚቀባጥረው አልክ። አመጣሁልህ፣ እያንተ ቀደቅኸው። አመጣሁልህ። እኔ እሄዳለሁ ነው። ተባረክ። ጨረስ። ከኦርቶዶክስ ጋር ምንድን ነው የወጣው? የኦርቶዶክስን የስተት ትምህርት ንገረኝ እስኪ። የኦርቶዶክስ የስተት ትምህርት እኔ ሳልሆን አቡነ ገብርኤል ናቸው የነገሩን። አየከ? ምን ብለው ነገሩን? እግዚአብሔር ይባረክ። ምን አሉ? እዚህ ቤት እኛ እዚህ ቤት አለ። ቃል በቃል እዚህ ቤት ከዝሆን የበለጠ ከፈረስ ጉልበት የበለጠ ኢየሱስ ጌታ ነው ብቻውን፣ የዓለም ቤዛ ነው ብቻውን፣ አዳይ ነው ሲባል ይገፋል። አትደንግጡ፣ አትደንግጡ። ኢየሱስ የዓለም ቤዛ ነው፣ ቤዛ ሌላ የለም። ማርያም አይደለችም ማንም አይደለም ቤዛው የዓለም ቤዛ በደሞ የገዛን ኢየሱስ ነው። አትደንግጡ ብለው ቪዲዮ ሰሩ። ከዛ በኋላ ረገጣው ተጀመረ። ማንም እኛ አባት አልዋሹም አልተሳሳቱም፣ ምንም አላሉ ተረገቱ። እኔ ደግሞ በማምነው የዛሬ ስድስት ዓመት ቪዲዮ አሳያሃለሁ። ከኢየሱስ ውጭ አዳኝ የለም በስል አላምንም፣ ለስል በመስገድ አላምንም ይሄ ለሌላ ስገድ የሚባል አላምን። ወዳቸዋለሁ አከብራቸዋለሁ፣ ስል የሚባል አላምንም ብዬ የዛሬ ስድስት ዓመት ጀምሮ የምናገረው ነገር ነው። ስለዚህ ይሄን ሲጨምሩልኝ አባታችን ማን ነው የሚያከብረው? ኢየሱስ ሲባል ኢየሱስ ሲባል የማይደነግጠው ማን ነው ብዬ ራሴን ጠየቁ። ስጠይቅ ገና ኢየሱስ ስል የጴንጤማት ጎርፎ ቤት ይመጣ ሳይደነግጥ በደስታ ደስ እያለው ጴንጤ የተባለ በሙሉ ተሰብስቦ የኢየሱስም ከኔ ጋር አብረን አከበርን። ጌታ ክብሩን ይውሰድ። ሰው ው የሚያድነኝ እሱ ነው ብጸልይ በሱ በኩል አትድንም አትለኝም መቼም። እንደው ሌላ ተአምር ከሌለ በስተቀር በኢየሱስን ቀጥታ ባናግረው አይ አይቻልም፣ በሌላ ሰው መሄድ አለብህ እንደማትለኝ አውቃለሁ። እሱ እያለ በሌላ ሂድና አማልድ ብትለኝ አውቃለሁ። ስለዚህ እኛ አባት ምን አደረጉኝ? በጌታ አደረጉኝ። ይሄ ነው ዋና። እሺ፣ እኛ አባት በጌታ ካደረጉ እኛ አባት እራሳቸው ደግሞ ድንግል ማርያም ቤዛ ናት ብለው ያሉትን ስትቀበላለ ይቅርታ አስጠይቀው ነዋ። በጉልበት ያመኑበትን የጻፉበትን መጽሐፍ አሉ አይደለ? እሺ፣ በጣም ጥሩ እሳቸው፣ አሉ አይደለ? አሉ አይደለ? መጽሐፍ ቅዱስ ላይ አሳየኝ፣ ድንግል ማርያም ቤዛ ናት። ለምን አንተ እሳቸው፣ አዳምጠኝ፣ ችግር የለም እኮ ዮኒ፣ የቤዛነትን ትርጉም እናመጣና፣ ዮኒ ስማኝ፣ የቤዛነትን ትርጉም እናመጣና፣ እያረጋቸው የቤዛነትን ትርጉም እናመጣና፣ አልፈልገውም ትርጉሙ። አይ ማጉራት፣ ትርጉሙ ሳይሆን አንተ ማርያም ያለ ትርጉሙ ቃል አለን አልኩህ ፍች ያለው እኔ አሁን ሳውራ ነው የምትደረባለው። እኔ አላዳመጥኩም። እኔ አሁን እኮ በትክክል እኮ ነው ያዳመጥኩ አይደል እንዴ? እኔ በትክክል ዝም ብዬ አዳመጥኩ። ኦኬ፣ ምንድን ነው ያልኩህ እኔ? አቡነ ገብርኤል አንተ እሳቸው ድንግል ማርያም ቤዛ አይደለችም የዓለም ቤዛ ኢየሱስ ክርስቶስ ነው ብለው ስላሉህ አመን። አሁንም እኔ የምነግርህ የድንግል ማርያም ቤዛነትና የኢየሱስ ክርስቶስ ቤዛነት አይገናኝም። የኢየሱስ ክርስቶስ ቤዛነት በደም የሆነ የዓለሙን ኃጢአት ለማስታረቅ የሆነ ቤዛነት ነው። ገባ? የድንግል ማርያም ቤዛነት ደግሞ ሌላ ትርጉም አለው፣ የራሱ የሆነ ሌላ ትርጉም አለው። የድንግል ማርያም ቤዛነት በደም የሆነ የዓለሙን ኃጢአት የሚያስወግድ ቤዛነት አይደለም፣ አይደለም። አሁንም ልንገርህ፣ በደም ባቃልኛ ምን ያደረግልኛል? ቴንክዩ፣ ምን ያደርግላል? ድንግል ማርያም ድንግል ማርያም ቤዛ ናት ብላ ቤተክርስቲያን ስታስተምርና እኛ ስንረዳ ምን ብለን እንድንረዳ ያደረገችው? ምትክ ናት ብለን እንድንረዳ ያደረገችው። የማ ምትክ? የሔዋን ምትክ። በምን የተነሳ ሔዋን ኮዝ ናት፣ ምክንያት ናት። ገባ ለዓለሙ ኃጢአት መሆን ምክንያት ናት። ለማን የተነሳ? ለአዳም የተነሳ። ማርያም ደግሞ ድንግል ማርያም ደግሞ ምክንያት ናት፣ ምክንያተ ድኅን ናት በማን የተነሳ የቱጋን አዳምጠኛ ግን መጽሐፍ ቅዱስ ድንግል ማርያም ኢየሱስ ክርስቶስን ኢየሱስ ክርስቶስን በመውለዷ የጌታችን የመድኃኒታችን የኢየሱስ ክርስቶስ የጌታዬ እናት ተብላ ተነግሯታል አልተነገራትም የጌታዬ እናት ተብሎላታል አልተበላላትም ኤልሳቤት ብላለች ተንኪው ኤልሳቤት እንደዛ ብላ ተናግራለች ኢየሱስ ክርስቶስ በድንግል ማዕፀን ውስጥ መጥቶ በመወለዱ የዓለሙ ኃጢአት ይቅርታን አግኝቷል አላገኝም በደንብ አግኝቷል ተንኪው በኢየሱስ ክርስቶስ በመወለዷ ኢየሱስ እንዲወለድ ማርያም ምክንያት ናት ምክንያት አላለችም ኢየሱስ እንዲወለድ ማርያም ምክንያት ናት ምክንያት አላለችም እግዚአብሔር ነው ምክንያቱ ማን መሰለህ እግዚአብሔር ስለፈቀደ እንጂ ማርያም ምክንያት ስለሆነች አይደለም ማርያም ባትኖር ኖሮ ማርያም ምክንያት ስለሆነች አይደለም መስቀል እኮ መስቀል ላይ እየሱስ ሰቀሉ ነው አየ ከኛ አይደለ አገር ያ ሰይ ስለዚህ መስቀሉ ምክንያት ነው ልትለኝ ነው ለክርስቶስ መሰቀል ነው ኃጢአተኞች የሚሰቀሉበት እንጂ የኢየሱስ ንጹሐን የሚሰቀሉበት ቦታ አልነበረም። ክርስቶስ እርግማናቸውን ለኢየሱስ ሰቀሉ ቦታ ስለወሰደ እንጂ ወደ ማርያም ና። ስለዚህ አንተ የምትለው ምክንያት አይደለችም። ለእኛ መድኃኒት ለመሆን ማርያምን ተጠቀመ ተጠቀመ በለኛ። ለምን ለምን በጣም ጥሩ። በሰው ልጆች እግዚአብሔር አምላክ አንድያ ልጁን ሲሰጠን ምንድን ነው? ሰው ሁሉ ኃጢአተኛ ነበር ቢል ቢል በሰው ልጅ ምን አደረገም? ትክክለኛ የሆነ እውነተኛ የሆነ እግዚአብሔርን የሚያስደስት የሰው ልጅ አላገኘም። ስለዚህ ምን አረገ? ራሱ ኃያል የሆነው አብ አለ፣ ወልድ አለ። ቃል የሆነውን ወልድን ወደ ስጋ ቀይሮ በሰውነት አምጥቶ ኃጢአታችንን በሙሉ ለማስበማስጋ ጠቀየበማስጋ ጠየከኝ እኮ እኮ በማስጋ ተቀየረ። እግዚአብሔር ነው ያንን ያደረገው እንጂ ማስጋ ተቀየረ። እግዚአብሔር በማስጋ ኢየሱስን አመጣው። በማስጋ በማርያም ስጋ ለምን ለምን ሰሱ ሰለፈል እሷ ስለፈለገች አይደለም። ለምን እሷም ስለፈለገች አይሁን ነው አይደለም። በማርያም ስጋ ለምን አደረገ? በጣም ጥሩ ነገርኩ እኮ በሰው ልጅ ተወልዶ ጌታችን አምላካችን ኢየሱስ ክርስቶስ በሰው ልጅ ተወልዶ ፍጹም ሰው ፍጹም አምላክ ሆኖ ምን አረገ? እኛን ለማዳን ስለቁበማ ለማድረግ ምክንያቱ በማን በኩል መቶ ልነግር ነው። ምክንያቱ እኛን ለማዳን እንጂ ለማርያም በኩል መቶ ያዳነን በማን በኩል መቶ አዳንን? የማርያም ሥጋ በኩል ለምን ለምን ወሰደ? የማርያም ሥጋ ምክንያት ስለሆነች፣ ምክንያት ናት፣ ምክንያት ናት በርስ ምክንያት የማርያም ሥጋ ብሏል። ኢየሱስ ሰው የሆነው ኢየሱስ ሰው የሆነው የማርያምን ሥጋ የማርያምን ሥጋ በመውሰዱ ነው፣ ሰው የሆነው። በጣም መልካም። እዚህ ጋር ልንገር፣ ማርያም ለክርስቶስ መወለድ ምክንያት ናት የሚለውን ከመጽሐፍ ቅዱስ አምጣለ። ኢየሱስ ክርስቶስ ግን፣ መጽሐፍ ቅዱስ ስላሴ የሚል አምጣ፣ ስላሴ የሚል

በመንሳቱ ነች የሚለውን አንድ ትቀጥላለህ። በመንሳቱ ስጋን በመንሳቱ ሰው ሆነ። ሰው ካልሆነ ደግሞ እኛ መዳን አንችልም፣ እኛ መዳን አንችልም። ሰው የሆነበት ዋናው ምክንያት ማናት? ማርያም ናት። ሆነበት ሰው የሆነበት ምክንያት ዋናው እግዚአብሔር አምላክ ስለፈቀደ። ያለ ማርያም ሰው ይሆናል ኢየሱስ? አዎ የነበረ ያለ እናወራለን የነበረ ያለ ነው። እሱ ቃል ነው። እሱ መለኮት ነው። እሱ መለኮት ከሆነ ቆይ ቆይ፣ ኢየሱስ ያለማርያም ሰው መሆን ይችላል? መለኮት ላይ ፎከስ አርግ። ኢየሱስ ሰው የሆነው መለኮት አልገባህም አንተ አናውን አዳምጠኝ። ኢየሱስ ሰው የሆነው ያለማርያም ነው ወይ ያለማርያም ሰው መሆን ይችላል ኢየሱስ ማርያምንማ እንዲሆን ያደረገው እግዚአብሔር አምላክ ነው። እግዚአብሔር ያድርገው ማርያም በፍላጎቷ እግዚአብሔር ስላለ፣ አዳምጠኝ፣ አንድ ብቻ አዳምጠኝ። እግዚአብሔር ያድርግ፣ ይፍቀር። እግዚአብሔር እግዚአብሔር ፈቀደ፣ ኢሶኬ አንከራከርም። እግዚአብሔር ቢፈቅድ፣ ኢየሱስ ክርስቶስ ግን ሰው የሆነው ያለ ማርያም ነው ወይስ በማርያም ነው ሰው የሆነው? ሰው የሆነው በእግዚአብሔር ነው፣ በእሱ አይደለም። ጂሰስ ክርስቶስ ማርያም

ቆይ ከእግዚአብሔር፣ የእግዚአብሔር ፍቃድ አለበት። ከድንግል ማርያም ማ የእግዚአብሔር ፍቃድ ቢኖርበት ደግሞ ከድንግል ማርያም የወሰደው ሥጋ ሰው ያደርገዋል አያደርገውም? ያደርገዋል። አልኩህ እኮ እሱ ሰው ካደረገው ማርያም ያለ ማርያም ኢየሱስ ሰው መሆን ይችላል አይችልም? ሁልጊዜም ሁልጊዜም ማለት ያለማርያም ኢየሱስ ሰው መሆን ይችላል አይችልም? እን ምን አይነት ጥያቄ ነው? ያ አንተ አሁን ያልከው ምን መሰለ? አንተ አሁን ምን ለመሰለ የኢየሱስ ክርስቶስን ስራ ሌሎች ተጨማሪ ሰው አላልኩም፣ አለበትኩም ወደዛ ለመሄድ ነው ምትዋቀ ራሱ የፈጸመው ነው የሚለው ከሱ አይቀደመ ነው፣ አይደለም? አዳምጠኝ፣ ቃል መጀመሪያ የነበረ ነው። አልፋ ነው። ቃልም ሥጋ ሆነ ያለው ቃል ሥጋ እንደሚሆን ማርያም ኖረች አልኖረች ኢየሱስ ይሆናል ሥጋ። ቆይ አሁን ኢየሱስ ሲሆናል ስለ ምናምን አለም እማራት ነው እማወራት ግልጽና ማርያም ፍጡር ናት፣ የትም ልትወስዳት አትችልም። እኖ እኔ የማርያም ፍጡርነት አልካድኩም። የማርያም ፍጡርነትን አልካድኩም። ነገር ግን ምክንያታዊ ዲን ማለት ስማኝ፣ ቤዛ ማለት ምክንያት ነው ብዬ ልተረጉምል ስለፈለግኩ ነው ያመጣውልን። ከተቀበቅ ተቀበል፣ ካልተቀበቅ አምሶ ሶሪ። አየህ ቤዛ ቤዛ ምክንያት ነው። ቃል ስጋዋ ምክንያት ማርያም እኛ ለመዳን ምክንያት አይደለችም። ቤዛ ማለት ትርጉሙ ቤዛ ቤዛ ትርጉሙ ምክንያት ነው። ማርያም እኛ ለመዳን ምክንያት ዋጋ ነው፣ ገንዘብ ነው፣ ገባ ሁሉ ነገር ነው። ምክንያት ማርያም እኛ ለመዳን ምክንያት ትሆናለች። የሆንዬ በጣም ነው ማመሰግነው። ይህን አብሰልስል ይህን አብሰልስል። የማርያም ቤዛነት ግን ከዚ የተነሳ ነው። ንኪ ይህን እንቀይር አያስፈልግም። ራሳቸውን አናግራቸው ሰማኝ እራሳቸው አቡነ ገብርኤልን አንተ አንተ ወንድ ጀግና ኮንክ አቡነ ገብርኤልን ቤት አስጠር ተከፈለክ። እቤት ስ እኔ ጴንጤዮንጉት በእርሶ አስተምሮ ነው፣ እንዲህ ስላሉ ነው። እርሶጥሪ ከሰሙ አቡነ ገብርኤል ቢመጡ ደስ ይለኛል። እሺ የድንግል ማርያምን ቤዛነት ያምናሉ አያምኑም ብለህ ጠይቃቸው። ለምን እሳቸው ከሆነ አያበሩልም አለ ነው፣ እሳቸው የሚነግሩን ስማና አቡነ ማትያስን ጨምሮ ጳጳሳቶችን ሁሉ ይቅርታ ጠይቀ ቄዳርን ወስደ ወደ እናት ቤተ ክርስቲያንን እንድትገባ ምኞቴ ነው አመሰግናለ